ቢስሚላህ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። ወና የተከበራችሁ ወንድሞቼ እና እህቶቼ ዛሬ የማመጣው ነጥብ ከባድ ነጥብ ነው። በደንብ አድርጋችሁ ስሙኝ። መስማት ብቻ አይደለም፣ አሰሙ ለሌሎች ወንድሞቼ እየተጫወትን እህቶቻችሁም ላኩላቸው። እናንተ ኢትዮጵያውያን እኮ በጣም ጎበዞች ናችሁ። በጣም ደስ የሚል ስነ ምግባር አላችሁ። አንተ ግን ከነሱም በሆነ ነገር ትለያለህ አለኝ አለ ከሌሎቹ ከማቃቸው ኢትዮጵያውያኖች በምንድን ነው የምለየው ስለው አንተ ንጽህና እንጠብቃለክ ወላ ብብትህ ወላ አፍህ አይሸትም ደስ ይላል ሽታህ አለኝ አለ አንገቴን ደፍኸዋል ምክንያቱም በአገር ደረጃ ግማታም ስትባል አስበዋል ምን ያህል እንደሚከብድ ልጁ በጣም ግልጽ ነው ሲነገረኝ ማለት ነው ልጁ ይሄኛው ልጅ በጣም ግልጽ ነው በሀገር ደረጃ ነው ግማታም የተባለው። ወላሂ በጣም ነው ተሰማኝ አለኝ። በጣም ተሰማኝ ግን አለ ወደ ማህበረሰባችን ልማድ ስመለስ ሳስበው ሰውዬ የተናገረው ነገር ብዙም ከእውነት የራቀ ነገር አይደለም። በተወሰነ ደረጃ አለብን ያ ነገር። እስቲ እናውራ፣ አንድ ባንድ ማለት ነው። ምሳሌያዊ አነጋገር ተብሎ ከሚጠቀሱ ነጥቦች መካከል አንደኛው ላንሳላችሁ። ወንድ ልጅ እግሩና ብብቱ ካልሸተተ ምኑን ወንድ ሆነ? ምን ማለት ነው? ብብቱና እግሩ ካልሸተተ መሽተት አለበት ማለት ነው። ምንስ ስለሆነ ነው የሚሸተው የሰው ልጅ እንደሆነ፣ እሱን እስቲ መጣበታለሁ ከኢስላም ጋር ያለውን ግንኙነት እመጣበታለሁ። ኢስላም እንዴት አድርጎ ይህን ነገር ታህዚብ እንዳደረገ፣ የሰው ልጅ እንዴት አድርጎ ጽድት ማለት እንዳለበት እንዴት እንዳስተማረ እመጣበታለን። የኛ ማህበረሰብ ጥርስህን በቡርሽ ተቦረሻው እንትን ሳ- በሳሙና ታጠበው ስትለው፣ ኧረ ይለምድብኛል። እሱ የሚፈራው ምንድን ነው ከግማቱ ዓለም ወጥቶ ወደ ጽዳቱ መውጣቱን በጣም ይፈራዋል። ይለምድበታል፣ ጽዳቱ ብብትህ ለምን እንደዱራን ተተቀበበረ? ይለምድብኛል። ወደ ሐዲሱ ደግሞ እንምጣ። ወደ ሐዲስ ነበዊ ደግሞ እንምጣ። ከሐዲስ በፊት የሆነ አንድ አባባል ልበልላችሁ። ዝናቡ መጣ ተንጠባጠበ። ኮመንት ላይ የሆነችን ቃል ብቻ ከውስጥ አውጡና ጻፉልኝ፣ የሚሞላውን ቃል ማለት ነው። እኛ ሙስሊሞች እንደዚያ ተብሎ ስንሰደብ የነበርን ማህበረሰቦች ነን፣ ጽድት ስላልን ብቻ በጽዳታችን የተሰደብን ገራሚ ህዝቦች ነን። ጽዳት ስላልን ዝናቡ መጣ ተንጠባጠበ እንትን እንትን እንትን አጠበ ተብሎ እንሰደብ ነበር። እቺ ትክክለኛ የመጸዳዳት ስርዓት ሆኖ ሳለ እኛ የምናደርገው ነገር ያ ማህበረሰብ ግን አሁን ወዴት እየሄድን ነው? ምን አይነት ነገር ውስጥ እየገባን ነው?

የሰው ልጆች የተፈጠሩበት ፍጥራህ የሚባለው ነገር ወይ ደግሞ አላህ Subhanahu Wa Ta'ala ነቢያቶችን የላከበት የመጀመሪያው መነሻው ፖይንቶች ወይ ደግሞ አስተምህሮቶች መካከል ትላልቅ አምስት ነገሮች አሉ አሉ። እነዚህ አምስቱን ነገሮች መለስ ብላችሁ ብትመለከቱ በሚገርም ሁኔታ አምስቱ የንጽህና አጠባበቅ ዘዴዎች ናቸው። ተግባባን። የብብት ፀጉር መነቀል እንዳለበት፣ ጥፍር መቆረጥ እንዳለበት፣ ታችኛው ፀጉር መላጨት እንዳለበት ከዚህ አለፍ ስንል የብብት ነገር መጣ። የብብትን ጸጉር መንቀል ለምንድነው ሲባል የብብት ጸጉር የሚነቀለው ብብት ጸጉር ሲኖረው መጥፎ ሽታ እንትን የማለቱ እድል በጣም ሰፊ ነው፣ ከፍተኛ ነው። ስለዚህ ኢስላም እንዴት አድርገን ጽድት ብለን በጥሩ ሽታ መንቀሳቀስ እንዳለብን አስተማረን። እኛ ደግሞ ምንድነው ይለምድብኛል። ግማቱ ከሚለምድብን ኢስላም ይልመድብን። ተቀባባን። ግማቱ ከሚለምድብን ሱናው ይልመድብን። ሱናው ጽድት ማለት ነው። ሱናው ጥሩ ሽታ ነው። ወደ ሽቶ ደግሞ እንምጣ። ሽቶ የሚቀባ ብዙ ሰው አታዩ? ያንን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድን ነው ያሉት? ሁቢ በኢለየ ሚን ዱንያኩም ወጢብ ወንሳእ። እናንተ ከምትኖሩባት ዓለም ባጠቃላይ እኮ እኔ ዘንድ በጣም ተወዳጅ ከተደረጉ ነገሮች መካከል አንዱ ምንድን ነው ያሉት? አጢብ ነው ያሉት። መጀመሪያ ያነሱት እንዲሁ መስሉ ነው። አጢብ ሽቶ ነው። ሽቶን በጣም ይወዱ ነበር። እሳቸው ሽታቸው ራሱ የእሳቸው ሽታ ሰሓቦቹ ሁላ በጣም ይወዱላቸው ነበር። ሐታ ከእሳቸው የሚወጣው ላብ የሚጠቀሙትን ሽቶ ሽታ ነው የሚይዘው። ሲጀመር በጣም ምርጥ መዓዛ ነበረው፣ ጥሩ ሽታ ነበረው። የዚያ ነብይ ተከታዮች ነን እኛ። ውርደት ነው ከኛ መጥፎ ሽታ መውጣት። ወደ አፍ ማጽዳት ነገር ደግሞ እንደምጣ፣ ጥርስ ለምንድን ነው የማትቦረሸው? ለምን ነው ሳሙና ማጥረ ጥርስ ይቦረቡረ ጥርስ የሚቦረቡረው ምግብ በልተህ ሲጋራ አጨሰህበት፣ ጫጥቅመህበት፣ የፈለክ ነገር አድርገህበት ዝም ብለህ ሳትታጠበው መሄድ ነው። ጥርስን የሚቦረቡረውም የሚያጠፋውም የሚያሸተውም እንዲሸት የሚያደርገውም ጽዳቱን ደግሞ የሚጠብቀው ምንድነው ካልክ ሀዲት ላይ ያለልክ ነብያችን ሰለላሁ ዐለይሂ ወሰለም በአንድና በሁለት አይደለም ብዙ ሀዲቶች ላይ ደግሞ ደጋግመው ተናግረዋል በዚህ ጉዳይ ላይ ምንድነው ያሉት

ምንም አይነት ሳሙና ሳይጠቀም የሆነ የነበረበትን ሽታ እንኳን የሚያስለቅቅ ነገር ሳይጠቀም በዚያው ሽታ እሰግዳለሁ ብሎ መስጂድ ድረስ ይመጣል። ነቢያችን ሰለላሁ ዓለይሂ ወሰለም ሲናገሩ ስለ ቁልቢ የተናገሩት ነገር ታስታውሳላችሁ። ቁልቢን የበላ ሰው ፈላ የቅረበና መስጂደና ሙሰላና ብሎ ተናግረዋል። ስለዚህ ወንድሞቼ፣ እኛ ሙስሊሞች ሁሉም ነገር ተቀምጦልናል። ከላስ ፕላኑ ተቀምጦልናል። ጽድት በሉ ሰውነታችሁ በአጠቃላይ ይጽዳ፣ ሽቶ ተጠቀሙ፣ አፋችሁ ይጽዳ። ነቢያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ ንግግራቸው ይጣፍጥ ነበር ይባላል። ንግግሩ የሚጣፍጥ ሰው አብዛኛውን ጊዜ ጽዳቱን የማይጠብቅ ከሆነ አጠገቡ የሚኖሩ ሰዎች እሱ ንግግር ቶሎ ጨርሰው መሄድ ነው የሚፈልጉት። የነብዩ ሰለላሁ ባልደረቦች እኮ እሳቸው ንግግራቸውን ደግሞ እንዲደጋግሙ በጥያቄ ኢኮኖሚ ይዟቸው አንተ ያላህ መልእክተኛ እንዲ ቢሆንስ እንዲህ ቢሆንስ እያሉ ነበር የሚያዳምጧቸው። ለምንድን ነው ሲባል እሳቸውም ሽቶ ስለነበሩ ነው፣ ራሳቸው ተቀባባን ያንን ሽቶ ነው። ነብይን እንከተላለን እያልን ደግሞ እኛ የሽቶ ጠላት መሆን ከሽቶ መራቅ የለብንም። በሀገር ደረጃ ደግሞ በመንግስትም ደረጃ ይሄ ነገር ቢታወጅ ደስ ይለኛል። እኔ ከባቢ ሳይንስ ምናምን ተብሎ በልጅነታችን ተምረነዋል። ጎሮም ይፋ ደግሞ ሐዋሳ ይባላል። ሐዋሳና ሳይንስ ተብሎ የምንማረውና ሳይንስ ይናኖ ቁልቁልነ መታኦፊ ይባላል የግል ንጽህና ተብሎ ተምረናል። አሁን ፕራክቲክ ወደ ሥራ ይገባ። ለማንኛውም የምላችሁ ፈልጌ ነው። ከሸሪዐው አንፃር የምናየው ከሆነ ወላሂ ላኢላሃ ኢለሏህ የነብዩን ሱና መያዝ ከመግማት በብዙ እጥፍ የተሻለ ነው። የማይሆን ሽታ ተከናንበን ከምንሄድ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ይዘን ሽታችንን አጽድተን ጽድት አድርገን ሽታችንን ያማረ አጠገባችን የሚቀመጥ ሰው ሁላ በእኛ መታወድ የሚፈልግ የኛ ሽታ ደስ የሚለው መሆን አለበት። የሆነ ቦታ ስንሄድ ምን አይነት ሽታ የተቀባኸው ተብለን መጠየቅ አለብን እንጂ እንደው አፉን በዘጋልን የምንባል ይባል አይነት ሰዎች መሆን የለብንም። ልላችሁ ነው የመጣሁት። አላህ ሱብሓነሁ ወተዓላ ንጽህናቸውን ጠብቀው የነቢዩን ሰለላሁ ዐለይሂ ወሰለም ሱናን አሟልተው መልካም ምንዳ ካገኙ መልካም ባሮች መካከል ማከለ ያድርገን እላችኋለሁ። ጨርሻለሁ። ለሁሉም ሰው ሼር አድርጉ። ንጽህናችንን እንጠብቅ፣ ንጽህናችንን እንጠብቅ።